የከበረ ሰላምታችን በመላው አለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከአገር ቤት እስከ ባህር ማዶ ዛሬም ለእናንተ ውድ አድማጮቻችን መረጃዎችን አሰባስበን ይዘነላችሁ መጣን። ታላላቆቹ የአውሮፓ ክለቦች ወቅታዊ ጥንቅሮች፣ እለታዊ የቡድን ዜናዎቻችን እንደተጠበቁ ናቸው። ውድ ቤተሰቦቻችን፣ እናንተ ውድ አድማጮቻችን በሐሳብ መስጫ ሳጥናችን ላይ ግን ለላካችሁልን መልእክት በእውነት እጅግ እጅግ በጣም ነው የምናመሰግነው። የአብዛኞቻችሁን ተመልክተ ነው በዚህ ሁለት ቀን ውስጥ የላካችሁልንን መልእክቶችና በእውነት ከልብ ከልብ እናመሰግናለን ዛሬም ሀሳብ አስተያየታችሁ አይለየን የአውሮፓ ምሽቶቻችሁ ግን እንዴት እያለፉ ነው የአውሮፓ ሻምፒዮንስ ሊግ ዩሮፓ ሊግ ኮንፈረንስ ሊግን እየተመለከትን ያለንበት ሳምንት እንደመሆኑ ምልከታችሁን አጋሩን እኛ እንደ ሁል ጊዜው አጠር አጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት እንጀምርላችሁ በኢትዮጵያ ፕሪምየር ሊግ 24ተኛ ሳምንት መርሃ ግብር ሀዲያ ሆሳዕና ከድሬድዋ ከተማ ጋር ያደረጉት ጨዋታ አንድ ለአንድ በሆናቸው ውጤት ተጠናቋል የሃዲያ ኦሳናን ግብ ተመስገነ ብርሃኑ ሲያስቆጥር ለድሬዳዋ ከተማ ያቻነቷን ግብ አቤል አሰበ ነበረ ከመረብ ማሳረፍ የቻለው። ሃዲያ ኦሳና አንድ ነጥብ ማግኘቱን ተከትሎ ነጥቡን 34 በማድረስ አምስተኛ፣ ድሬዳዋ ከተማ ነጥቡን ከ25 ወደ 26 በማድረስ 12ኛ ደረጃ ላይ ተቀምጠዋል። ቀጣይ በ25ኛ ሳምንት የፊታችን እሁድ ሀዲያ ሆሳዕና ከመቀለ ሰባ እንደርታ፣ እንዲሁም ረቡ ቀጣይ ሳምንት ማለት ነው ድሬዳዋ ከተማ ከኢትዮ ኤሌክትሪክ ጨዋታቸውን የሚያደርጉ ይሆናል። ሌላኛውም በኢትዮጵያን ሰዓት ቀመር ልክ ማለዳ 3 ሰዓት ከ30 ሲል የጀመረው በሐዋሳ ኢንተርናሽናል ስቴዲየም በኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት የአዳማ ከተማና የወላይታ ድቻ ጨዋታ ነበረ። ጨዋታው ያለምንም ግብ 0 ለ0፣ በሆናቸው ውጤት ነበር የተጠናቀቀው። ይህ ጨዋታ ወላይታ ዲቻ አንድ ነጥብ ማግኘቱን ተከትሎ ነጥቡን ከ36 ወደ 37 በማድረስ ሁለተኝነቱን አጠናክሯል። አዳማ ከተማ ነጥቡን ከ20 ወደ 21 አሳድጓል፣ 15ተኛ ደረጃ ላይ ተቀምጧል። ቀጣይ ሳምንት በ 25ተኛ ሳምንት ሐዋሳ ከተማ ከወላይታ ዲቻ፣ ኢትዮጵያ መድን ከአዳማ ከተማ ጋር ጨዋታቸውን እንደዚሁ የሚያደርግ ይሆናል። ከባህር ማዶ ወደ አገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። የእንግሊዝ ፕሪምየር ሊግ የሰላሳ አንደኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቋሉ። ወደ ቤተሰቦቻችን በዚህም መሰረት አለን ሺረርና ሁስኮርድ የሳምንቱን ምርጥ 11 ይፋ አድርገዋል። የሁስኮርድን እናስቀድምና የአለን ሺረርን በፕሪምየር ሊግ የመረጃ ሰዓት እናንሳው። የሁስኮርድን እናስቀድም። ግብ ጠባቂ ፍሊከንን ከብሬንትፎርድ መርጧል። በአራት አራት ሁለት ፎርሜሽን ነው። አራቱ ተከላካዮች ዳኒኤል ሙኒዝ፣ ኦሺያ፣ ሻር እንደዚሁም ደግሞ ሊዩስ ፖተር ተመርጠዋል። አራቱ የአማካይ ስፍራ ተጫዋቾች ብሪያን ጆንሰን፣ ይብሪሼ፣ ኢዜ ፈርናንዴዝ እና ኢዮቢ ተመርጧል። ፈርናንዴዝ የሳውዛምተኑ ነው። የፊት መስመር ተጫዋች ዣረዳ ቦውን እና ኤቬነልሰንን ይህ ሁስኮርድ የመረጣቸው የሳምንቱ ምርጥ 11 ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር መጠናቀቅ በኋላ የአለን ሺረርን የሳምንቱን ምርጥ 11ና የሳምንቱ ምርጥ ግብ ጠባቂ በፕሪሚየር ሊግ የመረጃ ክፍለ ጊዜ እናንሳው። ክርስቲያኖ ሮናልዶ ዛሬ እዚህ ደረጃ ለመድረሱ ትልቁ ሰው ዛሬ ህይወታቸው ማለፉን ሰማን። ክርስቲያኖ ሮናልዶ ከትውልድ ስፍራው ማዴራ በመመልመል ወደ ስፖርቲንግ ሊዝበን ያመጡት ሰው ዛሬ ህይወታቸው ማለፉ ተሰምቷል። በቀጣይ ክርስቲያን ሮናልዶን ጨምሮ ሌሎች ታላላቅ ክለቦች ከኚህ ሰው ልፈት ህይወት ጋር በተያዘ ያሉት ነገር ካለን እናጋራቸዋለን። ግን ሮናልዶ እዚህ ለመድረሱ መልምለው ወደ ስፖርቲንግ ሊዝበን ያመጡት ሰው ነበሩ። በዛሬ ሁለት ህይወታቸው ማለፉን የሰማን የባርሴሎና ተጫዋች ጋቪ እጅግ በጣም ብስጭት በተሞላበት መንገድ ዛሬ ጋዜጣዊ መግለጫ ሲሰጥ ተመለከት ነው። በእርግጥ የጋዜጠኞቹም ጥያቄ ብቻ አይደለም የሚያበሳጨው ወቅት ሀይ ማህበራዊ ስር ገጽ ላይ የተጋሩ ያሉ መረጃዎችም ለብስጭቱ ምክንያት ነበራቸው እንመልከታቸው አንድ በአንድ በጋዜጣዊ መግለጫ ያነሳቸውን ነጥቦች የመጀመሪያው ነገር ወደ የትኛውም ክለብ መሄድ አልፈልግም ብሏል እናም በእርግጠኝነት በባርሴሎና ጫማ መስቀል እፈልጋለሁ ህልሜም ይሄ ነበረ ለባርሴሎና መጮትና በባርሴሎና ቤት ጫማ መስቀልና ይሳካል አትጠራጠሩ ብለዋል በርካቶች እግር ኳስን እንዴት መጫወት እንዳለብኝ እንደማላቅ አድርገው ሰሞኑን እየጻፉ ነው። ነገር ግን ይህን የሚሉ ሰዎች እነሱ በክለብ እንኳን የሌላቸው ወይም ደግሞ እየተጫወቱ ያልሆኑና እግር ኳስን ራሳቸው በነበሩበት ሰዓት እንኳን በቅጡ የጨዋታ ጊዜ የማያገኙ የነበሩ ብሎ ተችቷቸዋል። ከላማሲያ ያደገ ተጫዋች ስትሆን፣ ህልም የሶስትዮሽ ዋንጫ አሊያም የምትወዳደርበትን የዓመቱን ሙሉ ስድስቱን ዋንጫ ማሸነፍ ነው ብሏል። ስለዚህ በዚህ ዓመት ሁሉንም ዋንጫዎች ለማሸነፍ እየሰራ እንገኛለን ብለዋል የስፔን ሱፐርካፕ ዋንጫን አሳክቷል አሁን በሀገር ውስጥ የኮፓ ዴላሬ ና የስፔን ላሊጋ ዋንጫ ይቀራቸዋል የአውሮፓ ሻምፒዮንስ ሊግ አለ ካሸነፉ ደግሞ የአውሮፓ ሱፐርካፕ ጨዋታ ይጠብቃቸዋል ና የምንሳተፍባቸውን ዋንጫዎች የዓለም ክለቦች ዋንጫን ጨምሮ ማሳካት እንሻለን ለባርሴሎና መጫወትና ከላማሲያ ማደግ እንደዚህ አይነት ህልሞች እንዲኖሩ ያደርጋል ሲል ጋዜጠኞች ምላሽ ሰጥቷል የአውሮፓ ሻምፒዮንስ ሊግ ምሽቶችን ካነሳን በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ብዙ ጎል ያስቆጠሩ ተጫዋቾችን ካየን አሁንም በክርስቲያኖ ሮናልዶ የተያዘ ሪካርድ ነው፣ 25 ሊዮኔል አንድሬስ ሜሲ 12 ራውል 10 ኢንዛጊ 9 አለው በተመሳሌ ሼፍሼንኮም 9 አለውና አንድም አሁን እግር ኳስን እየተጫወቱ ያሉ ተጫዋቾች ከአንድ እስከ አምስት ዝርዝር ውስጥ እንኳን አይገኙም። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ላይ በርካታ ግብ ማስቆጠርና ምናልባት ከዚህ በኋላ እነ ኪሊያን ምባፔ እነ ቡካዮ ሳካ ሮቤርት ሌዋንዶውስኪ በርካታ ግብ እያስቆጠሩ ያሉ ተጫዋቾች እንደመሆናቸው መጠን እነ ቪኒሲየስ ጁኒየርን ጨምሮ ምናልባት ወጣቶቹ ይጠበቃሉ። ግን አሁንም የሮናልዶ ቁጥር እጅግ በጣም ከፍ ያለ ነውና ከአንድ እስከ አምስትም የአሁኑ ትውልድ አለመኖሩ ለየት ያደርገዋል። ይሄን መረጃ ሀሪኬን እንመልከት። ሀሪኬን በአውሮፓ ሻምፒዮንስ ሊግን ከባለፈው አመት ጀምሮ እስከዚህ ሰዓት ድረስ 18 የአውሮፓ ሻምፒዮንስ ሊግ ግቦች አሉት በአጠቃላይ አንድም እንግሊዛዊ ተጫዋች በዚህን ያህል ደረጃ የግብ መጠን የለውም፣ በአውሮፓ ሻምፒዮንስ ሊግ የሃሪኬንን ያክል በአውሮፓ ሻምፒዮንስ ሊግም በአጠቃላይ በርካታ ግቦችን ባለፉት ሁለት ዓመታትን በማስቆጠር ሃሪኬን የተሻለው ነው። የኢንተር ሚላን ዋና አሰልጣኝ ሲሞኒ ኢንዛጊ ከተፋላሚያቸው ባየር ሙኒክ አንጻር የገጠማቸው ልዩነት የአቅም ጉዳይ እንደሆነ ተናግሯል። እነሱም እንደኛ ወሳኝ ተጫዋቾቻቸው ተጎድተዋል። በጨዋታውም ለሁለቱም ክለቦች ወሳኝ የሚባሉ ተጫዎችን ሳይዙ ወደ ሜዳ መግባት ጉዳት አለው። ነገር ግን በእኛና በእነሱ መካከል ወይም እሳቸው እንደሚሉት በኢንተር ሚላንና በባየር ሞኒክ አሊያም ሪያል ማድሪድ መካከል ትልቁ ልዩነት ካለን ይህ የፋይናንሱ ጉዳይ ነውና መፎካከር እንደምንችል አረጋግጠናል። ነገር ግን ትልቁ ልዩነት ያ ነውና፣ እነሱ ገበያ ላይ የወጡ የፈለጉትን ተጫዋች መግዛት ይችላሉ። ለእኛ ግን ያ በፍጹም የተፈቀደ አይደለም። እናም ትልቁ ችግራችን ብለውታል አሰልጣኝ ኢንዛጊ። ምናልባት ግን ሌስተር ሲቲን ወደ ኋላ 2056 ከተመለከትን፣ ያ ቡድን የፕሪሚየር ሊግ ዋንጫን አሳክቷል። የጆዜ ሞሪኖ ኢንተር ሚላን በጣም ምርጥ ነበር፣ ከፖርቶ ጋር ዋንጫ አንስተዋል። ገንዘብ ብቻውን ግን ስኬቴን ያመጣል ወይ? የእናንተን የግል መልከታ አጋሩኛ። የሴሞን ኢንዛጊን የግል መልከታ አጋራናችሁ። ፊፋ የዓለም ክለቦች ዋንጫ ለየት ያለ ነገር ይዞ እንደሚመጣ ተረጋግጧል። በቀጣይ ክረምት በአሜሪካም በሚካሄደው የዓለም ክለቦች ዋንጫ ውድድር አዲስ የጨዋታ ደንቦች እንደምንመለከት ተረጋግጧል። በውድሩ ጨዋታውን የሚመሩ የመሃል ዳኞች ካሜራዎችን በላያቸው ላይ ታጥቀው ወደ ሜዳ እንደሚገቡ ተረጋግጧል። የሚቀረጸው ምስል ለደጋፊዎች አዲስ እይታንና ዳኞች የሚያሳልፉትን ውሳኔ በደንብ እንዲረዱ እንደሚያግዝ ተዘግቧል። የሚቀረጸው ምስል ከውሳኔ በኋላ ዳኞች ክስተቱን የተመለከቱበትን አግባብ ለተመልካቾችም እንዲያዩት ያደርጋል ተብሏል። በተጨማሪም በቅርቡ የወጣውን ግብ ጠባቂዎች ሰዓት ለማባከን ኳስ ይዘው ከ8 ሰከንድ በላይ መቆየት የሚከለክል ደንብ ለመተግበር ይረዳል የተባለው፣ እንዲሁም በጨዋታ ወቅት ግልጸኝነትን ለማዳበር እና የሰዓት መባከንን ለመከላከል ይረዳል የተባለው ትዕይንት በፊፋ በኩል ቀርቧል። ስለዚህ ዳኞች ከቢጫ ካርድ እና እንደዚሁም ቀይ ካርድ በተጨማሪ ፊሽካን ይዘው ጨዋታን ሲመሩ እናቅ ነበረ። አሁን ግን ካሜራም እንደሚታጠቁ ይፋ ተደርጓል። መረጃውን ግን እንዴት አገኛችሁት? እኛ ለየት ያለ በለነዋል። አጋሩን ቃል ስፖርቶች ነን። ከሀገር ቤት እስከ ባህር ማዶ መረጃዎችን መርጠን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው እለታዊ መረጃዎቻችን እንሻገር። በድጋሚ መልካም ቆይታ። መግቢያችን ላይ የሁስኮርድን የ31ኛ ሳምንት ምርጥ 11 አደረስናችሁ አለን። ሽረርም የሳምንቱን ምርጥ 11 ይፋ አድርጓል። አለን ሽረር ያው ኦፊሻል በሆነ የፕሪሚየር ሊግ ሚዲያ ላይ እንደሚሰራ ይታወቃል። የሳምንቱ ምርጡ አሰልጣኝ የፉልሃሙ ማርኮስ ሲልቫን መርጧል። በ343 ፎርሜሽን ግብ ጠባቂ ሄንደርሰንን መርጧል። የክሪስታል ፓላሱን የኋላ ሶስቱ ተከላካዮች ሌቨርሜንቶ፣ ባይሴ እና እንደዚሁም ደግሞ ሩቢንሰንን መርጧል። አራቱ የአማካይ ስፍራ ተጫዋቾች ሙኒዝ፣ ሜርፊ፣ ሮጀርስ እና ጆንሰን ብሪያን ጆንሰንን መርጧል። ሶስቱ የማጥቃት ስፍራ ተጫዋቾች ሙኒስ የፉልሃሙ ተጫዋች ሊቨርፑል ግብ ያስቆጠረው ዣን ፌሊፔ ማቴታና ኢቪነልሰን መርጧል። ያው እንዳልኳችሁ መግቢያችን ላይ ማናጀር ወይም አሰልጣኝ አድርጎ የመረጠው ማርኮ ሲልቫን ነው። ይህ ያለን ሽርር ነው። እናንተን ምርጥ 11 ልታጋሩን ትችላላችሁ በሀሳብ መስጫ ሳጥናችን ላይ። መረጃዎቻችን ይቀጥሉ። ሳውሳምተን አዲስ አሰልጣኝ እያፈላለገ ይገኛል፣ በቋሚነት ኢቫን ጁሪሲችን ለመተካት ማለት ነው። ከሮማ ቤት ያልተሳካ ጊዜን ካሳለፉ በኋላ ወደ ሳውዛምፕተን ቢመጡ ቡድኑን ከሽንፈትም ሊታደጉት አልቻሉም። እሳቸውና መሰናበታቸውን ነገርናችሁ። ቋሚ አሰልጣኝ ሲፈለግ ደግሞ የቀድሞ የቼልሲ ተጫዋች እና የቼልሲው አሰልጣኝ የነበረው ፍራንክ ጄምስ ላምፓርድ በእጩነት ተይዟል ተብሏል። በቀጣይነትም ከአሰልጣኙ ጋር ድርድሮችን ለማድረግ በሳውዛምፕተን በኩል እቅድ መያዙን ነው ዴሊ ኤክስፕሬስ ያስነበበው። በበርካታ የአውሮፓ ትልቅ ክለቦች ይፈለጋል። የማንቸስተር ዩናይትድ ቁጥር አንድ ኢላማ ሆኗል አሁን ሊያም ዴላፕ። ነገር ግን ኤቨርተን፣ ብራይተን ኤንድ ሆቭ አልቪየን ሊያም ዴላፕን በ40 ሚሊዮን ዩሮ ለማስፈረም በሚደረገው ጥረት ላይ እንደሚሳተፉ ተረጋግጧል። በተለይም ደግሞ የተጫዋቹ ከኢፕስዊች ታውን ጋር ከፕሪሚየር ሊጉ የሚወርድ ከሆነ ለፈላጊ ክለቦች ጥሩ አጋጣሚ ሊሆን ይችላል። እንደ ቲምቶክ ዘገባ ከሆነ የውል ማፈረሻውም አክቲቭ ይሆናል ወይም መስራት ይጀምራልና ስለዚህ ይህን ተጫዋች ለማምጣት በሚደረገው ጥረት ላይ ኢፕስዊች ታውን ራሱ በፕሪሚየር ሊጉ የሚተርፍ አይነት አይመስልምና ተጫዋሹ ምናልባትም ቀጣይ ምርጫ ምርጫዊት ይሆናል የሚለው በራሱ በዝውሩ ላይ ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። ፈላጊዎቹ ግን ቁጥር አሁን ላይ በርከት እያለ መጥቷል። ዚነዲን ያዚን ዚዳን በሩ ፍጻሜ ጨዋታ የማሸነፍ ንጻሪው 87 ነጥብ 5 በመቶ ነው ቀዳሚው አሰልጣኝ ነው፣ በአውሮፓ ሻምፒዮንስ ሊግ። ሁለተኛው ሰው ግን ብታምኖም ባታምኖም የአሁኑ የአስቶን ቪላው አሰልጣኝ ኡናይ ኤምሬ ናቸው። በሩብ ፍጻሜ ሰማንያ ሁለት ነጥብ አንድ በመቶ ጨዋታን የማሸነፍ ንጻሬ ይዘዋል። ይህን ቁጥር ይዘው ነው እንግዲህ የፈረንሳዩን ቱጃር ክለብ ፓሪሰን ጀርሜንን የሚገጥሙትና ምናልባትም ለአስቶን ቪላ ቀላል ግምት እንዳይሰጥ ያደረገ ትልቅ ቁጥር ይመስላል። አሰልጣኙ ያላቸው መልከታ ነገር <Nuncafe> ግን <Nuncafe> 90 ሚኒትስ የጨዋታ ግምቱን ሲያስቀምጥ በዕለተ ሮብ ምሽት የሚደረገውን በፓርክ ደ ፕሪንስ የሚደረገውን የፓረሰን ጀርሜንና የአስቶንቪላን ጨዋታ የፍራንስ ሊግ ሻምፒዮኑ የዘንድሮ ሻምፒዮን ፓረሰን ጀርሜን አስቶንቪላን ሁለት ለምንም የማሸነፍ አቅም ወይም ንጻር ያለው ብሎ አስቀምጧል። በተመሳሳይ ሰዓት ሮብ ምሽት አራት ሰዓት የሚደረገውን የባርሴሎናና የቦሩሲያ ዶርትመንድን ጨዋታ ለባርሴሎና ሶስት ለአንድ የማሸነፍ ቅድመ ግምት ሰጥቷል። ምናልባት ኡና ኤምሬም በሩ ፍጻሜ በዚህ ነድን ያዚን ዚዳን ብቻ የሚበለጡት ያውም ዚዳን ሶስት ተከታታይ አውሮፓ ሻምፒዮንስ ሊግ ዋንጫን ያነሳ ሰው መሆኑ ሳይዘነጋ ማለት ነው። በሱ ብቻ ነው የሚበለጡት። እና እኛ አሰልጣኝ ግን በ90 ሚኒትስ ግምት መሰረት ቡድኑን እንግዲህ ከተሸናፊነት አይታደጉትም። የእናንተን የግል መልካታ አጋሩን። በዚህ ሳምንት ያው የሌስተር ሲቲ ጉዳይ አሳሳቢ ነበረ በተለይም ጨዋታን ያሸንፋል ይሸነፋል የሚለው ጉዳይ ሪከርዱ መጥፎን ይይዛል አይዝም ብዙ ውዝግብ ነበረ አሁን ደግሞ አየሩን የሞላው በሌስተር ሲቲ በኩል ጄሬሜ ሞንጋ ተሰልፎ ወይም ቀይረው አስገብተውት አሰልጣኝ ሩድ ቫን ኒስትሮ መጫወቱ ነበረ በፕሪሜር ሊጉ በእርግጥ ሁለተኛው ተጫዋች ነው በኢታን ንዋኔሪ ብቻ ነው የሚበለጠው በእድሜ ትንሹ ተጫዋች በሆነው በፕሪሚየር ሊግ በመጫወት ሁለተኛው ሆን ጀርሚ ሞንጋ ሆኗል። ሃርቪ ኤሊዮት ሶስተኛ፣ ማቱዋስ ብሪግ የፉላሙ ተጫዋች አራተኛ፣ ኢሳ ብራውን የቀድሞ የብሲሽታውን ተጫዋች አምስተኛ እያለ ይቀጥላል። ይህ ተጫዋች ግን የ15 ዓመቱ ታዳጊ ጀሬሚ ሞንጋ ሲወለድ የነበሩ ክስተቶችን የኤስፒን አስታውሶናል። እሱ ሲወለድ በወቅቱም በርካታ ትዕይንቶችን በፕሪሚየር ሊግ እያየን ነበር ብሏል። አንደኛው ኢማኑኤል አድባየር ለማንቸስተር ሲቲ አርሰናል ግብ አስቆጥሮ የሜዳውን ሙሉ ጠርዝ የሮጠበት ቅጽበት አይረሳም። ማንቸስተር ዩናይትድ የፕሪሚየር ሊጉ ሻምፒዮን የሆነበት ነበረ። የአርሰናሉ አንድሪያ አርዣቪን ከሊቨርፑል ጋር በነበራቸው ጨዋታ የአርሰናልና ሊቨርፑል አንድሪያ አርዣቪ አራት ግቦችን አስቆጥሮ ጨዋታው አራት ለአራት የተጠናቀቀበት አመት ይህ ወጣት ተጫዋች ጀሬሜ ሞንጋ የተወለደበት አመት ነው። ና ኤስፔን ነበረ ጉዳዩን አገጣጥሞ መረጃውን በፊት ገጹ ላይ ይዞት የወጣው በአሰልጣኝ ጆሴፍ ፔፕ ጋርዲዮላ ለሚመሩት ማንችስተር ሲቲዎች የወራ መጋቢት የወሩ ምርጥ ተጫዋችን ይፋ አድርገዋል። በዚህ መሰረት ግብፀ የፊት መሰር ተጫዋች ዑመር መርሙሽ የማንችስተር ሲቲ የወራ መጋቢት የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ዑመር መርሙሽ የመጀመሪያው የማንችስተር ሲቲ የወሩ ምርጥ ተጫዋች ለማተም ነው የተበረከተለት። ሀትሪክ የሰራበት ወር ነበር። እጅግ በጣም አስደናቂ ተጫዋች ነው። በአጠቃላይ ውድ ቤተሰቦቻችን በዘንድሮ ውድድር ዓመት ለአይንትራክ ፍራንክፈርትና ለማንቸስተር ሲቲ በ39 ጨዋታ 39 ግቦች ያሉት እና እጅግ በጣም አስደናቂ አጥቂ ነው። በተለይ እኔ በግሌ ከኦመር ማርሙሽ የተመለከቱት ነገር ኳስን አክርሮ ሲመታ ኢላማውን የሚጠብቅበት መንገድ ፍጹም የተለየ ነው። የቆሙ ኳሶችም ላይ በጣም አስደናቂ ነው። በአይንትራክ ፍራንክፈርት ቤት በደንብ የተመለከትኩትም ተጫዋች ነበረ እና ኦመር ማርሙሽ የማይሰርሲቲ የወሩ ምርጥ ተጫዋች ተብሎ ተመርጧል። ማንችስተር ሲቲዎች አማራጮችን እየተመለከቱ ይገኛሉ። በፕሪሚየር ሊግ እንደ ሞርጋን ጊብስ ዋይት ያለ በአውሮፓ ለባየር ሌቨርፑሰን የሚጫወተውን ፍለረን ዌድዝን ሁኔታ በደንብ እየተከታተሉ ነው። ቁጥሮችንም ዳታዎችንም እያሰባሰቡ ነው ተብሏል። በቀጣይ ኬቨን ደብሩነን በቋሚነት ማን ይተካለናል በሚል ከሂሳብ አንጻር ሞርጋን ጊብስ ዋይት የተሻለ ነው። እናም በፕሪሚየር ሊጉ ልምድ አለው። ምናልባት ፍለረን ዌድዝን ለማምጣት ግን የሀያላኑ ፍጥጫ በራሱ ለ ማይሰር ሲቲ ዋጋውን ያበዛበታልና ተጫዋቹ ፍላጎቱ በራሱ ሪያል ማድሪድን ሊያስቀድም ይችላል የሚል እንዳለ ሆኖ ማለት ነው። ተሰናባቹ ኬቨን ደብሮናን ለማስፈረም ኢንተር ሚያሚ ጥብቅ ስራዎችን እየሰሩ ነው ተብሏል። በተለይም የሳውዲ አረቢያ ክለቦች ረብጣ ብሮችን ይዘው እንደሚመጡ ይታወቃል። ካስታወሳችሁ ባለፈው ክረምት ላይ ኬቨን ደብሮይና ከዚህ በኋላ ገንዘብን ማስቀደም እንዳለበት በአንድ ጋዜጣዊ መግለጫ ሰጥቶ እኛም በዚሁ በቃል ስፖርት ዩቲዩብ ቻናል በወቅቱ በምናቀርባቸው ዜናዎች በተለይም በዝውውር ጉዳይ ላይ ስናነሳ አንስተ ነው ነበረና በርካቶች ታስታውሱታላችሁ ብለን እናስባለን ኬቨን ደብሮ ይህን ቃለ መጠይቅ የሰጠበትን መረጃ። እናም ኢንተር ሚያሚዎች ተጫዋቹን በዓለም ክለቦች ዋንጫም ጭምር ማሳተፍ ይፈልጋሉ። ምናልባት በሲቲ በኩል ልክ ቶማስ ሙለርን ባየር ሙኒኮች የአጭር ጊዜ ኮንትራት አስፈርመው በዓለም ክለቦች ዋንጫን እንዲጫወት እንዳደረጉት ሁሉ ሲቲም ኬቫን ደብሮናን ካላደረጉ በስተቀር ኢንተርሚያሚዎች በይፋ ጥያቄ ለማቅረብ እቅድ ይዘዋል። ከሳውዲ ክለቦች ለመቅደም የሚደረግም ጥረት ተብሏል። በቀጣይ ውድድር ዓመት በክለቡ ስለመቆየቱ እርግጥ ያለነው ኑኖ ማዱኬን በተመለከተ ቶትናሞችም ፈላጊ ሆኖ ብቅ ብሏል። ቶትናም ቤት በልጅነቱ ተጫውተዋል የተጫዋች ኑኖ ማዱኬና ዳግም ወደ ቡድን እንዲመለስ ይፈልጋሉ። በተለይም ከ2014 እስከ 2018 በቶትናም አካዳሚ ውስጥ ያደገ ተጫዋች ነበረና ለአራት ዓመት ቶትናም የቆየ ነውና ለቶትናም አዲስ ተጫዋች አይደለም። ኑኖ ማዱኬ በርካታ ፈላጊዎች አሉት። በአውሮፓ ውስጥ በተለይም በርከት ያሉት ይፈልጉታል። አሁን ከፕሪሚየር ሊጉም ቶትናም ሆኖ ብቅ ብሏል። ኮል ፓልመር ዘንድሮ አስገራሚ ጅማሮን አስመለከተንና 205 ከገባ በኋላ ግን ባለፉት ሶስት ወራት ውስጥ ጥሩ ተጫዋች አልነበረም ከ2024 ቱ አንጻር ከተመለከት ነው ነገር ግን በዚህ ውድድር ዓመት በአጠቃላይ ሀያ የግብ አስተዋጽኦችን ያደረገ የአማካይ ስፍራ ተጫዋች ብንፈልግ በአውሮፓ አምስቱ ታላላቅ ሊጎች ኮል ፓልመርን ነው የምናገኘውና ቀዳሚ ተጫዋች ነው በዚህ ረገድ የአማካይ ስፍራ ተጫዋች ሆኖ ሀያ የግብ አስተዋጽኦ ላይ የደረሰ በቼልሲ ቤት የሮበርት ሳንቸስ ቁጥር በጣም አስገራሚ ነው በፕሪሚየር ሊጉ ኳሴ ማዳን ንጻ ብናየው ሰባ አራት ነጥብ አምስት በመቶ ነው። ይህ በፕሪሚየር ሊጉ በጣም ምርጥ የሚባል ነው። ነገር ግን ደግሞ ስምንት ወደ ግብ የሚያመሩ ስህተቶችንም በመስራት በፕሪሚየር ሊጉ ቀዳሚው ግብ ጠባቂ ነው። አንዳንድ ጊዜ ልክ እንደ ቡፎን አይነት ብቃት ያስመለክተናል። ከዛ ደግሞ እንደ ሎሪስ ካሬስ ያለ ካስታወሳችሁ ሊቨርፑል እንዴት ዋጋ እንዳስከፈለው እናውቃለንና አንዳንዴ እንደሱ አይነት ስህተቶችን ይሰራል። በሁለቱ መሃል ግን የማይገኝ የግብ ጠባቂ ብለው በርካቶች ዛሬ በማህበራዊ ትስስር ገጽ ሲቀባበሉበት ሲቀባበሉበት ነበር። ይህን ቁጥራዊ መረጃ ቤን ዋይት በአድሻያሊ ቼልሲ የዓለማችን ምርጡ ቡድን ነው። ለዛ መኮኖ በርካቶች የእኛን አሸናፊነት በጉጉት የሚጠብቁት አንድ ጨዋታ ስንሸነፍ ሚዲያው ላይ ትችት የሚቀርብብን የዓለማችን ምርጡ ቡድን ስለሆነ ነው። በእርግጠኝነት የዘንድሮ የውድድር ዓመት ፍጻሜያችን ጥሩ ይሆናል ብለዋል። እንግዲህ ሁለት ዋንጫን ማንሳት ይችላሉ፣ ኮንፈረንስ ሊግና የዓለም ክለቦች ዋንጫን ማለት ነው። ጥሩ እንደሚሆን አትጠራጠሩ ብሏል። ለቀረው ነገር በሙሉ እንፋለማለን። እኛም አላማችን የቼልሲ ደጋፊዎችን ማስደሰት ነው ብለዋል። ኬንድሪ ፓዬዝ ዛሬ በስትራስቡርግ ተገኝቶ ልምምድ አድርጓል። ያው ለስትራስቡርግ ይጫወታል በውሰት ይሰጡታል የሚሉ መረጃዎች በቼልሲ በኩል በስፋት ተናፈሱና ቼልሲ መረጃውን አጠራው። ለትሬኒንግ ብቻ ነው እዛ የሚያመራው ብሏል። ስለዚህ ባለፈው ወር ላይ ኮፕሃም ነበረ። ይህ ተጫዋች አሁን እዛው ወደ ስትራስቡርግ አምርቷል፣ ልምምዶችን ይሰራል። ቀጣይ ክረምት ጀምሮ የዓለም ክለቦች ዋንጫ የቡድኑ አካል እንደሚሆንም ተዘግቧል። ባለፈው አንድ ወር ገደማ ዳይሮ ኢሱጋን ከስፖርቲንግ ሊዝበን እንዳስፈረመ ይታወቃል ቸልሲ ቼልሲ ነገር ግን በዛው ሳምንት ሊቨርፑሎች በሳምንት 42500 ኢሮ ደሞዝ አቅርበውለት ነበር እንዲቀላቀላቸው። ይሄን ተጫዋች ቼልሲ ይሄንን ሲያቅ ዝውሩ ለመጨረስ በቶሎ ሲል እጥፍ ደሞዝ አቅርበውለት ነው ተጫዋቹን የግላ ያደረገው። 85000 ኢሮ ሳምንታዊ ደሞዝ አቅርበውለት ነው የግላቸው ያደረጉትና ሊቨርፑል አስቀድሞ ስራዎችን እየሰራ የነበረ ግን ቼልሲ በገንዘብ ጉዳይ አሳምኖ ነበረ ተጫዋቹን ይፋ የግሉ ያደረገው። ሳላ ለሊቨርፑል ባደረጋቸው ያለፉት ሰባት ጨዋታ በአንድ ጨዋታ ላይ ብቻ ነው ግብ ማስቆጠር የቻለው ሳውዝአምፕተን ላይ ሳላ በዚህ ሲል ለሊቨርፑል ግን በሁሉም ውድድር መድረኮች በ44 ጨዋታ 32 ግብ 22 አሲስት በአጠቃላይ 54 በላይ የግብ ተሳትፎችን ማድረግ የቻለ በጣም አስደናቂ ተጫዋች ነው። በአውሮፓ ውስጥም በ ሊግ ደረጃ ብቻ በተመለከትን በሊግ ደረጃ ካየን ከሁሉም ተጫዋቾች ይበልጣል። በሊግ ደረጃ ብቻ ያለውን ግብ አስተዋጽኦ ኤርሊንግ ብሮታላንድ፣ ሁለተኛው አሌክሳንደር ኢሳክ፣ ሶስተኛ ኦሌ ዋትኪንስ በፕሪሜር ሊግ አራተኛው ነው። ከዛ ቡካዮ ሳካ አምስተኛ እያለ ይቀጥላል። ሳላ ከእንግሊዝ ፕሪሜር ሊግ ተጫዋቾች በሁሉም መድረክ በርካታ የገብ አስተዋጽኦን በመያዝ 5 ሲደመር ነው። ሀላንድ ገና 30 ላይ ነው። ኢሳክ 26፣ ኦሌ ዋትኪንስ 23፣ ቡካዮ ሳካ በእርግጥ በጉዳት ያልነበረ 22 አለውና ከአንድ እስከ አምስት ያለውን ደረጃ ካየን ግን አስቀድሞ ሳላ በሊቨርፑል ቤት የነበረው ብቃት በፕሪሚየር ሊግ ከሚጫወቱ ተጫዋቾች ሁሉም እንደገባ አስተዋጽኦ በሁሉም መድረክ ቀዳሚ ያደርገዋል። በመጭሁድ ሊቨርፑል ከዌስት ሃም ዩናይተር ጋር አንፊልድ ሮድ ስቴዲየም ጨዋታውን ያደርጋል። የ32ተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታን በመሀል ሜዳ ዳኝነት አንዲ ማድሊ፣ የመስመር ዳኞች ስኮት ሊገርድ እና ማት ዌልኬስ፣ አራተኛ ዳኛ ቶኒ ሃሪንግተን፣ ቫር ዳኛ ጆን ብሩክስ እና ረዳት ቫር ዳኛ ስቲቭ ሜራንዴት ሆኖ እንደሚመሩት ተሹሟልና፣ የሊቨርፑልና የዌስት ሃም ዩናይትድ ጨዋታ አንዲ ማድሊ በመሀል ሜዳ ዳኝነት ይመሩታል። ጆሴ ሞሪኖ ታማኝነትን ካነሳችሁ፣ አትጠራጠሩ። በእግር ኳስ ታሪክ እንደ ስቲቨን ጄራርድ አይነት ታማኝ አታገኙም። በሶስት ክለቦች ፈልጌ ያላገኘሁት ብሏል። በቼልሲ በማድሪድና በኢንተር ሚላን ጠይቄው ነበረ። እነኛ ክለቦች በወቅቱ ግዙፍ ክለቦች ነበሩ፣ ዋንጫን ደጋግመው የሚያነሱና፣ ያንን ሊቨርፑልን ትቷ ለመውጣቱ፣ ለዘመኑ ተጫዋቾች የታማኝነት ምሳሌ የሚሆን ብለው ተጫዋቹን አወድሰውታል። የእንግሊዝ ፕሪምየር ሊግ ፕሮፌሽናል እግር ኳስ ተጫዋች ማህበር የወራ መጋቢት የደጋፊዎች የወሩ ምርጥ ተጫዋችን ይፋ አድርገዋል። ይህንን ተከትሎ ፖርቹጋላዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የደጋፊዎች የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ አሸነፈ። መጋቢት ወር ለብሩኖ ልዩ ነበረ። የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ብሩኖ ነው፣ ውድ ቤተሰቦቻችን። የፕሪምየር ሊግ የወሩ ምርጥ ተጫዋች ብሩኖ ፈርናንዴዝ ነው፣ ውድ ቤተሰቦቻችን። የፒኤፍኤ የደጋፊዎች የወሩ ምርጥ ተጫዋችም ራሱ ብሩኖ ፈርናንዴዝ ነው። በመጋቢት ወር ብቻ ሶስት ትልልቅ ሽልማቶችን ማግኘት ችሏል። መጋቢት ወር ላይ ዩናይትድ ያስቆጠራቸውን ሙሉ ግቦች ላይ ቀጥተኛ ተሳትፎን ያደረገ ተጫዋች ነው። እጅግ በጣም የተለየው ተጫዋች ብሩኖ ፈርናንዴዝ ወሩን በሙሉ የነበሩ ሽልማቶችን ጠራርጎ ማንሳት ችሏል። በያዝነው ውድድር ዓመት እንኳን በፕሪሚየር ሊጉ እንደ ብሩኖ ፈርናንዴዝ ብዙ ኳሶችን የቀማ አማካይ ስፍራ ተጫዋች አናገኝም። አንድ መቶ ሰማንያ ሁለት ጊዜ ይህንን አድርጓል። በዚህ የሜዳ ክፍል እሱ በሚጮትበት የሜዳ ክፍል ይህን ያደረገ አንድም ተጫዋች ማግኘት አንችልም። እንዲሁም በሊጉ ብዙ የግብ ዕድሎችን በመፍጠር ያው በኮል ፓልመር ተይዞ የነበረውን ቁጥር በሲቲው ጨዋታ ላይ አልፎታል። ወደ 75 የሚጠጉ የግብ ዕድሎችን ፈጥሯል። በዚህም ቀዳሚው ነው። ሌላ በጣም አስደናቂ ወር ስለማሳለፉና በዩናይትድ አስደናቂ ተጫዋች እሱ ስለመሆኑ ማሳያ ቁጥር ነው። ማይሰር ዩናይትድ ዘንድሮ በአውሮፓ ውድድሮች ሳይሸነፍ እየተጓዘ የሚገኝን ብቸኛው ክለብ ነው። አሞሪም ስድስት ጨዋታን ዩናይትድን በኤሮፕ ሊግ መርቶ አልተሸነፈም። ቴናግ በኤሮፕ ሊግ ሶስት ጨዋታ መርቶም አቻ ነው ዝቅተኛ ውጤት። ሩድ ቫን ኒስትሮይ ደግሞ አንዱንም ጨዋታ ድል አድርጎታልና፣ በአጠቃላይ በሶስት አሰልጣኝ ስር ማንቸስተር ዩናይትድ ወደ አስር የሚጠጉ ጨዋታዎችን አድርጎ በኤሮፕ ሊጉ አልተሸነፈም። በአጠቃላይ በአውሮፓ ሻምፒዮንስ ሊግና በኤሮፕ ሊግ ከሚሳተፉ ክለቦችን ብቸኛው ያልተሸነፈው ክለብ እስከዚህ ሰዓት ድረስ ዩናይትድ ነው። በማርከስ ራሽፎርድ ተወካዮችና በፒኤስጂ ስፖርቲንግ ጉዳዮች አማካሪ ሉዊስ መካከል በቅርቡ ውይይቶች መደረጋቸው ተረጋግጧል። የፈረንሳዊ ክለብ ተጫዋቹን በክረምት የዝውውር መስኮት የማስፈረም ፍላጎት እንዳለው ተነግሯል። ተጫዋቹ በአሁኑ ሰዓት እየተጫወተበት የሚገኙ አስቶን ቪላ በኩሉ ተጫዋቹን ተጨማሪ ጊዜ እንዲኖረው በማንስተር ዩናይትድ ከማንስተር ዩናይትድ ለመውሰድ እቅድ አላቸው ተብሏል። የወደፊት እቅድ አካል እስካሁን እንግዲህ በኡናይ ኤምሬ በኩል ይፋ ባይደረግም ግን በተጫዋቹ ብቃት ደስተኛ ናቸው አስቶንቪላዎችም ቪላዎችም። ሌክ ኤፒዞድ በወጣው መረጃ መሰረት ግን የፈረንሳዊ ቱጃር ክለብ ፓሪስ ሰን ጀርሜን ይሄን ተጫዋች የግላቸው የማድረግ እቅዳላቸው ተብሏል። ማንቸስተር ዩናይትድ እንዲሁም ደጋፊዎችን በዩሮፕ ሊግ ጨዋታች ወቅት ዋንጫውን ምን ያህል የማሸነፍ ፍላጎት እንዳላቸው ተመልክቻለሁ ብሏል። ይህን ያለው ዲያጎ ዳሎት ነው። ስለዚህም ያንን ኃይል በተለይም የደጋፊውን ኃይልና ሜዳ ውስጥ የሚያለውን ከሜዳ ውጭ ያለውን ኃይል ተጠቅመን ዋንጫ ለማሸነፍ ትልቅ ጥረት ማድረግ ይጠበቅብናል ብሏል። ሁልጊዜም ቢሆን በዚህ ክለቡ ስትጫወት ጫና ይኖራል፣ ምክንያቱም የውድድር ዓመቱ ሲጀመር ሁሉም ሰው የሚጠብቀው ትልቅ ዋንጫዎችን ክለቡ እንዲያነሳ ነው ብሏል። ዩሮፕ ሊጉን ማሸነፍ ከቻለን በቀጣይ የውድድር ዓመት ሻምፒዮንስ ሊግ መሳተፍ እንችላለን። ይሄን ለማድረግም ስራዎችን እየሰራን ነው ብሏል ዲያጎ ዳሎ። በክለቡ የሚገኘውም አልታይ ባይንደር የመጨረሻ የውድድር ዓመቱ እንደሆነ ተዘግቧል። ግብ ጠባቂው ሌላ ክለብ ራሱን ለማሳየት ክለቡ እንዲለቆም ይፈቅድለታል ተብሏል። ማንቸስተር ዩናይትድ እስከ ሰባት ሚሊዮን ፓውንድ ካገኘም ግብ ጠባቂውን ይሸጣል ተብሎ ይታሰባል። ለማንቸስተር ዩናይትድ ግን እጅግ በጣም ወሳኙ ተጫዋች እንደሆነ ይታወቃል። በፍጹም ቅጣት መተማዳን ረገድ በጣም ቁልፍ ሚና ነበረው። ይህ ተጫዋች ለውጤት ማጣት ተጫዋቾቹን ተጠያቂ አላደርግም ብሏል። የቀድሞ የማንቸስተር ዩናይትድ ቁጡ ተጫዋች እና በአሁኑ ሰዓት በተንታኝነት እግር ኳስ ሚዲያዎች ላይ እየሰራ የሚገኘው ሮይኪን በሚቀጥለው የውድድር ዘመን ይህ ክለብ የተሻለ አይሆንም ብሎ የሚያስበው ሮይኪን በማስከተልም ማንችስተር ዩናይትድ በቀጣይም በደረጃ ሰንጠረዥ ስድስት ውስጥ ሳይገቡ ያጠናቀቃሉ የሚል ግምትን አስቀምጧል አሞሪም ለፍልስፍናው በጣም ቁርጠኛ ነው ይህም ነገሩ ውጤት አያመጣም ብሏል አይኔ የሚያየውን ነገር አይክድም የአሰልጣኙ ታክቲክ ጎሎችና ነጥቦችን ፈጽሞ አያመጣም የገዛቸውም ተጫዋቾች መከላከልን ብቻ መስፈርት ያደረጉ ናቸው እኔ በበኩሌ የአሞሪም ፍልስፍና ስህተት እንደሆነ እንዲታመንበትና ዩናይትድ በሚቀጥለው የውድድር ዘመን ስድስት ውስጥ እንደማያጠናቅቅ የአሞሪም ፍልስፍና እንዲስተካከልና ዩናይትድ ስድስት ውስጥ እንዲያጠናቅቅ ፈልጋለሁ ብሏል። እናም ለዚህ ውጤት ማጣትና ማሽቆልቆል ተጫዋች ተጠያቂ አድርጌ አላያቸውም፣ ተጠያቂ የሚያደርገው ራሱ ሩበን አሞሪም ነው ብሏል። ዩናይትዶች ተስማማላቸው። አጋሩን የሪያል ማድሪድ ሶስት የፊት መስመር አጥቂዎች ማለትም ሮድሪጎ፣ ቪኒሸሽ ጁኒየር እና ኬሊያን መባፔ በብቃት ደረጃ ከአንተ የተሻሉ ናቸው ወይ ተብሎ ጠይቆ ነበረ። ቡካዮ ሳካ አርሰናል ቤት ተቀምጬ ይህን ያህል ይበልጡኛል ማለት አልፈልግም፣ ምክንያቱም እንደዛ አላስብም እኔም ምርጥ ነገርን ለአርሰናል እያደረግኩ እገኛለሁ ብሏል። በሻምፒዮንስ ሊጉ ባደረጋቸው 14 ጨዋታ 14 የግብ ተሳትፎን አድርጓል። እንዲሁም በኤምሬትስ ከተሳተፈባቸው ሰባት የሻምፒዮንስ ሊግ ጨዋታዎች ውስጥ በስድስቱ ግብ አስቆጥሯል። ቡካዮ ሳካ በኤምሬትስ ያስቆጠራቸው ስድስት የሻምፒዮንስ ሊግ ጨዋታዎች ላይ አርሰናል ውጤት ይዞ እንዲወጣባቸውም ያደረገ ነበርና በፍጹም እኔ በነኚህ ተጫዋቾች እበለጣለሁ የሚል ወይም ደግሞ እነ ተጫዋቾች ከኔ የተሻሉ ናቸው ብዬ ማሰብ አልፈልግም ብሏል። አርሰናል ያለ ጋብሪኤል ማጋሌሽ ህይወትን ከጃኮቭ ኪዮር ጋር ጀምሯል። ከጃኮቭ ኪዮርና ሳሊባ አንድ ላይ አጣምሮ በቋሚነት በጀመረባቸው ጮቶች በተለይም በአውሮፓ ሻምፒዮንስ ሊግ ከስፖርቲንግ ሊዝበን ጨዋታ ጀምሮ በፕሪሚየር ሊግ ከሼፊልድ፣ ከማንቸስተር ዩናይትድ፣ ከፉልሃም፣ ከኤቨርተን ባረጋቸው ጮቶች ሽንፈት አልገጠመውም ነበር። አርሰናል እና የጃኮቭ ኪዮር ሚና በቀላሉ የሚታይ አይደለም። ምንም እንኳን እንደ ጋብርኤል ማጋሌሽ አይነት ተጫዋች ለአርሰናል ባይሆንላቸውም አርሰናልም በአጠቃላይ ከተለያዩ የሽያጮች በዘንድሮ ውድድር ዓመት ከሽያጭ በዚህ ዓመት ማለት ነው ከሸጣቸው ቁሳቁሶች መለያዎች፣ ስካርፎች፣ በተለያዩ ባነሮች 192.5 ሚሊዮን ሮ የሚያገኝ ይሆናል። በአንጻሩ ሪያል ማድሪድ ወደ 25 ሚሊዮን ሮ ያገኛል እና እጅግ በጣም ከፍተኛ ገቢ የሚያገኝ ሌላኛው ቡድን ሆኗል። ከሪያል ማድሪድ ቀጥሎ ዊሊያም ሳሊባ፣ አንቶኒ ሩዲገር 90 ሚኒትስ አነጻጽሯቸው ነበረ ሁለቱን የአውሮፓ ሻምፒዮንስ ተፋላሚዎች ዊሊያም ሳሊባ በበርካታ ቁጥሮች በልጦታል። ሩዲገርን የሚበለጠው ዊሊያም ሳሊባ ኳስን ወደፊት በማሻገር 22.4 በመቶ የተሻለ ነው። አንቶኒ ሩዲገር የሳሊባ 19.7 በመቶ ነው። ሌላ የተበለጠው ዊሊያም ሳሊባም ኳስን ከግብ ክልል በማራቅ ነው። ኳስን በግብ ክልል በማራቅ አንቶኒ ሩዲገር ወደ 3.6 ኳሶችን በጨዋታ በአማካይ ያርቃል። የሳሊባ ሶስት ነጥብ አምስት ነው። ኦልሞስት ዜሮ ነጥብ ዜሮ አንድ አካባቢ ነው ልዩነታቸው፣ እና በአንጻራዊነት ካየ ነው። በዚህ ውድድር ዓመት በነበራቸው ነጻሪ ዊሊያም ሳሊባ የተሻለው ነበረ። አርሰናል 2017 ጀምሮ በኤምሬትስ ባደረጋቸው አስር ጨዋታዎች የአውሮፓ ሻምፒዮንስ ሊግ የሪያል ማድሪድን የአሁኑን ሳን ደምረው 10 ጨዋታ 8 ድል፣ ሁለት አቻ፣ 26 አስቆጠረ፣ አራት ተቆጠረበት። የአውሮፓ ሻምፒዮንስ ሊግን ሪያል ማድሪድን ጥሎ የማለፍ በርካቶች ለአርሰናል 42 በመቶ ለሪያል ማድሪድ 31 በመቶ ሰጥተው ነበረ። የእናንተን የግል መልክታ በአውሮፓ ሻምፒዮንስ ሊግ ምሽቶች ዙሪያ አጋሩ። እኛ እዚህ ጋር እናብቃ ስለነበረን ቆይታ ከልብ አመሰገን። ክለቦቻችሁ በአውሮፓ መድረክ መልካም ዕድል ይግጠማቸው ብለናል። ሰናይ ጊዜ።